ሰላም አለይኩም ወረመቱላሂ በረካቱ፣ የጤና ሚዲያ ተከታታዮች እንደምሰነበታችሁ። በዛሬው የጤና መረጃ ይዤ የመጣሁት አዲስ ነገር በተለይ ለእግርና የጥፍር ፈንገስን በቀላሉ በቤታችን እንዴት ማከም መከላከል፣ ማጥፋት እንችላለን የሚለው ነው። በዚህ መሰረት በተለይ ለእግርና ለጥፍር ፈንገስ የሚያመጡ አንዳንድ ሁኔታዎች ብዙዎቻችን ችላ የምንላቸው እነሱ ለማስታወስ ሞክራለሁ። እንዲሁም ደግሞ ለእግርና ጥፍር ላይ ፈንገስ ሲከሰቱ የሚታዩ ምልክቶች አሉ ማለት ነው። እንግዲህ ሁሉም አይነት የእግር ላይ በሽታዎች ወይም ደግሞ ህመሞች ፈንገስ ላይሆኑ ይችላሉ። እነሱን እንዴት መለየት እንችላለን የሚለው እነግራችኋለሁ። እንዲሁም ደግሞ በተፈጥሯዊ መንገድ እንዴት ይህንን የጥፍርና የእግር ፈንገስ በቀላሉ ማጥፋት ይቻላል በቤታችን ማለት ነው፣ በተፈጥሯዊ መንገድ ማለት ነው። እነሱ እነሱ ምን ናቸው የሚለው እነግራችኋለሁ። መጨረሻ ላይ ደግሞ በተለይ በዚህ በቤት ውስጥ ሕክምና የማይሻለን ከሆነ በሕክምና የሚታዘዙ የተለያዩ መድኃኒቶች አሉ። ም ራሳችን ግስት የምንጠቀማቸው ከደሞችም አሉ። እነሱ ምንድን ናቸው የሚለውን እነግራችኋለሁ ማለት ነው። ስለዚህ መረጃው እስከ መጨረሻ አብራችሁን ይሁኑ። ለብዙ ሰዎችም እንዲደርስ ሼር ላይክ ማድረጋችሁን አትርሱ ማለት ነው። ቀጥታ ወደ ጉዳያችን እንገባለን። በመጀመሪያ መረጃችን ስንገባ በተለይ ለእግርና ለጥፍር ፈንገስ ምቹ የሆኑ ወይም ደግሞ ሊያመጡብን የሚችሉ ሁኔታዎች አሉ። የመጀመሪያው ምንድን ነው? በተለይ እግራችን እርጥብ ሆኑ ለረዥም ጊዜ ሲቆይ በተለይ ስራ ላይ ሆነን ሊሆን ይችላል። በተለያየ ቸል በማለት እግራችን እርጥብ ሆኖ ለብዙ ጊዜ ሳይጸዳ ሲቆይ ምንድነው? ለፈንገሶች ምቹ ሁኔታ ይፈጥራል ማለት ነው። ደግሞ እግራችን ደረቅ ሳይሆን ለረዥም ጊዜ ሲቆይ ማለት ነው። በተለይ ሴቶች በዚህ ችግር ትጋለጣላችሁ ማለት ነው። ሌላኛው የሚያባብስብን ነገር ምንድነው? የህዝብ መገልገያ የሆኑ መዝናኛ ሊሆኑ ይችላሉ፣ ሻወር ቦታዎች ሊሆኑ ይችላሉ፣ በጋራ ስንጠቀም ማለት ነው። እነዚህ ቦታዎች ላይ በባዶ እግራችን በተለይ እግራችን እርጥብ ሆኖ ለረዥም ጊዜ የምንቆይ ከሆነ የምናሳልፍ ከሆነ ፈንገሱ በቀላሉ ከሌሎች ሰዎች ሊይዘን ይችላል ማለት ነው። ሌላኛው የሚያባበስብን ነገር ምንድን ነው? በተለይ ጫማዎቻችን ሊሆኑ ይችላሉ፣ የጥፍር መቁረጫ ሊሆን ይችላል፣ ካልሲ ሊሆን ይችላል፣ በጋራ መጠቀም ማለት ነው። እነዚህ ነገሮች ብዙዎቻችን ችላ እንላለን፣ በተለይ የጥፍር መቁረጫን በአልኮል ሳናጸዳው በደንብ አልኮል ረብሳን ሳንጠቀም በተደጋጋሚ መጠቀም ማለት ነው። መድኃኒት ወስደን ለራሱ የጥፍር መቁረጫችን ወይም ደግሞ የጥፍር መፋቂያ ሊሆን ይችላል። እነሱን ካልተጸዱ በቀላሉ ወይም ደግሞ ከሌሎች ሰዎች የምንዋሳቸው ከሆነ በቀላሉ ፈንገሱ አይለቀንም ማለት ነው። ሌላኛው ምንድ ነው? ጣፋጭና ስኳር የበዛባቸው ምግቦችም ያባብሳሉ የሚል ሳይንሳዊ ጥናት አለ። በተለይ ስኳር መመን ያለባቸው ሰዎች በደም ስኳራቸው ውስጥ ያለው ከፍተኛ የሆነ እንትን ለዚህ ችግር ሊዳድርጋቸው ይችላል ማለት ነው። ለፈንገስ መራባት ምቹ ሁኔታ ሊፈጠር ይችላል ማለት ነው። ሌላው የውስጥ ደቦ ህመም ካለ ወይም ደግሞ ኢሚኒቲያችሁ ደካማ ከሆነ ማለት ነው፣ ደካማ ከሆነ የስኳር ህመም ካለባችሁ የጉበት ህመም፣ የችይቪ ካንሰር ሊሆን ይችላል። እነዚህ ያለባቸው ሰዎች በቀላሉ ፈንገስ ፉት ፉትና የጥፍር ፈንገስ ሊያዙ ይችላሉ ማለት ነው። እነዚህ እነዚህ እንግዲህ በዋናነት አባባሽ ሁኔታዎች ወይም ደግሞ ሊያጋልጡን የሚችሉ ሁኔታዎች ናቸው ማለት ነው። ወደ ሁለተኛው መረጃ ስመጣ ደግሞ በተለይ እንደነገርኳችሁ እግር ላይ ያሉ ህመሞች ሁሉም ፈንገስ ላይሆኑ ይችላሉ። የትኛው ነው ፈንገስ የሚለውን ስንል የመጀመሪያው የእግር ላብ መብዛት ነው። ላብ ይበዛል፣ እግራችን እርጥበቱ አይለቅም ማለት ነው። ብናጸዳውም ብናደርቀውም በቀላሉ የእግራችን ላብ ላብ ይልናል። ይህ አንዱ ምልክት ነው፣ አይነተኛ ምልክቱ ነው። ሁለተኛ ደረጃው ደግሞ ሽታ ይኖረዋል በዛ ላይ ማለት ነው። እርጥበት ስለሚኖር ለረዥም ሰዓት ሽታ አለው። ሽታው ደግሞ በካልሲ ምክንያት የሚመጣ ሳይሆን ንጹህ ካልሲ የራሱ ብንለብስ ንጹህ ጫማ ብናደርግ በቀላሉ ሽታው አይጠፋም ማለት ነው። ይሄ አንዱ ምልክት ነው ማለት ነው። ሌላኛው ደግሞ ጥፍር ወይም ደግሞ የእግር ቆዳ ላይ ትርፍ ቆዳ ያዋጣል ማለት ነው። ወይም ደግሞ ጥፍራችን ይወፍራል ወይ ቆዳችን የተወሰነ ቦታ ላይ ቴክነሱ ይጨምራል ይወፍራል ማለት ነው። ይህ እንግዲህ ፈንገሶቹ እየተራቡ እንደሆነ ትርፍ ቆዳ እያዋጣን ነው ማለት ነው። ይህ አንዱ ምልክት ነው። ሌላኛው ደግሞ የጥፍር ወይም የግር ቀለሙ ይቀየራል። በፊቱ ቀለሙ ምክንያቱም እየወፈረ ስለሆነ ቆዳው ወይም ጥፍሩ ማለት ነው። ቀለሙ ወደ ቢጫ ወይም ወደ ነጭ ሊሆን ይቀየር ይችላል ማለት ነው። ይህ አንዱ ምልክት ነው። ሌላኛው ደግሞ ቆዳችንን ወይም ደግሞ በጥፍራችን መሀል ያለው ቆዳ የማሳከክ የመብላት አይነት ሰላም የመንሳት አይነት ነገር ይኖራል። የመቅላት አይነት ባህሪ ይኖረዋል። አንዳንድ ጊዜም ደግሞ ካከክ ነው ሊደማ ይችላል ማለት ነው ሊደማ ይችላል ማለት ነው። እንዲሁም ደግሞ በቀላሉ ጥፍራችን የመሰነጣጠቅ አይነት ባህሪ በቀላሉ ይላጣል ማለት ነው። የመላላጥና የመሰንጠቅ አይነት ባህሪ ካለው ይሄ ፈንገሶች በከፍተኛ ሁኔታ እየተራቡ እንደሆነ አመላካች ነው። አሁን እንግዲህ እነዚህ ካሉ እነዚህ ምልክቶች ካሉ ምንድን ነው ወደ መፍትሄው መሄድ አለብን ማለት ነው። በተለይ በተፈጥሯዊ መልኩ የመጀመሪያው በተለይ ይህንን ነገር ከማድረጋችን በፊት መጀመሪያ እንደነገርኳችሁ ጥፍራችን በስነስርዓት መቆረጥ አለበት። ንጹህ በሆነ ጥፍር መቁረጫ ማለት ነው፣ ወይም ደግሞ ጥፍር መፋቂያ በአልኮል ብናጸደው አሪፍ ነው ማለት ነው። በተለይ ህመም ካለብን መጀመሪያ ከተጠቀምን በኋላ ጥፍራችንን ከቆረጥን በኋላ መጸዳት አለበት። እግራችንን መታጠብ መፋቅ ይኖርብናል። መጀመሪያ ይህን ነገር ከመጠቀማችን ማለት ነው። የመጀመሪያው ምንድነው? ኮምጣጤ ነጩ ቢሆን አሪፍ ነው። ነጩ ኮምጣጤ እና የአሞሌ ጨው ወይም ደግሞ ኖርማል የገበታ ጨውን መጠቀም ትችላላችሁ። እነዚህን ሁለቶቹን አድርገን ማለት ባዝ ማድረግ ማለት ነው። እግራችንን ሶክ ማድረግ መዘፍዘፍ ማለት ነው። የሚያስፈልገን ነገር ምንድነው? ነጭ ኮምጣጤ አንድ ኩባያ የሚሆን ያስፈልገናል። ለብ ያለ ውሃ ከአንድ እስከ ሁለት ብርጭቆ ታዘጋጃላችሁ። ወይም ደግሞ ሞላ እንዲል በባልዲ ውስጥ ብቻ ውሃው ለብ ባለ ሆኖ በደንብ እግራችሁን ሚሟሟላት የሚችል መሆን አለበት ማለት ነው። ሌላኛው የገበታ ጨው ነው። ከአንድ እስከ ሁለት ሾርባ ማንኪያ የሚሆን የአሞሌ ጨው የብስም ሳልት ቢሆን አሪፍ ነው። ይህን ነገር በአንድ ከተቀላቀለ በኋላ በባልዲ ውስጥ መዋሃድ አለበት ማለት ነው። በደንብ መዋሃድ አለበት ይህን ነገር ቢያንስ ከ10 እስከ 15 ደቂቃ ወይም እስከ 20 ደቂቃ ሶክ ማድረግ መዘፍዘፍ ያስፈልጋል ማለት ነው። በደንብ መዋሃድ አለበት ማለት ነው። ከዛ ስንጨርስ ይህን ነገር ሶክ ካደረግን በኋላ ስንጨርስ በፎጣ መድረቅ አለበት ማለት ነው። እንደነገርኳቸው እርጥበት ነገሮች እግራችን ላይ ፈንገስ ካለ በተለይ እርጥብ ሆኖ ከቆየም ፈንገሱ የመራባት ድል ስላለው ማድረቅ አለባችሁ። ካደረቃችሁት በኋላ ምንድነው ቀጥሎ የምትጠቀሙ ክሬም አለ። ይሄ ክሬም ምንድነው? የመጀመሪያው ዩሪያ ክሬም ነው። ዩሪያ ክሬም ይህን ከሱፐር ማርኬት ወይም ፋርማሲ መግዛት ትችላላችሁ። ፈንገሱ ያለበት ቦታ ላይ መቀባት ነው ማለት ነው። ተቀቡታላችሁ። ከተቀባ ከ10 ከ15 ደቂቃ በኋላ ምንድነው? በጥፍር መፋቂያ ወይም ይሄ ፋይል ማለት ነው በሱ መፋቅ ትችላላችሁ ማለት በቀላሉ ፈንገሱ ስክሪፕ አድርጎ ስክሪፕ ኦፍ አድርጎ እንዲለቅ ያደርገዋል ማለት ነው። በደንብ መፋቅ አለባችሁ። ዩሪያ ክሬም ካላገኛችሁ ደግሞ ቪክስ ቫፖር የሚባል ክሬምም አለ። ቪክስ መጠቀም ትችላላችሁ። ቪክሱንም የተወሰነ በጣታቸው ጠብታ ፈንገሱ ያለበት ቦታ ላይ ከተቀባ በኋላ በደንብ ከቆየ በኋላ ከ10 እስከ 15 ደቂቃ አሁንም በጥፍር መፋቂያ በደንብ አድርጋችሁ ቆዳችሁን ጥፍራችሁን መፋቅ ትችላላችሁ ማለት ነው። ይህ እንግዲህ በቀላሉ ቪክሱ፣ ክሬሙ በቀላሉ ፈንገሱ እንዲለቅ ያደርገዋል ማለት ነው። እንዲሁም ለፈንገሱ እንዳይረባ እና እንዳይረባ ይከላከላል ማለት ነው። ይህን ነገር መጠቀም ትችላላችሁ። ይህን ነገር ከአንድ ሳምንት እስከ ሁለት ሳምንት እስከ ለቀቃችሁ ድረስ መጠቀም ትችላላችሁ። የመጀመሪያው መፍትሄ ነው። ሁለተኛው ቲትሪ ኦይል ነው። ቲ ትሪ ኦይል ስትገዙ እንዳትምታቱ። በተለይ ኦሪጂናል የሆነውን የአውስትራሊያ ምርት የሆነውን ብትገዙ በጣም ቆንጆ ነው፣ በጣም ውጤታማ ነው። ሰክሰስ ሬቱ ስልሳ ፐርሰንት እንደሆነ ጥናቶች ያሳያሉ። ስለዚህ በጣም ወሳኝ ነው ማለት ነው። አንቲ ፈንጋል፣ አንቲ ባክቴሪያ ስለሆነ ማለት ነው። ይህንን እንግዲህ ስትጠቀሙ እንደነገርኳችሁ ቅድም እግራችሁን ብትታጠቡ አሪፍ ነው። ጥፍራም ካለ ጥፍሮቹ መቆረጥ አለባቸው። ጥፍር መቁረጫውን በአልኮል መጸዳት አለበት ብያቸዋሉ። እነዚህ እነዚህም ቅድሚያ ሁኔታዎች ብታደረጉ አሪፍ ነው። የሚያስፈልገው ምንድ ነው? ቲትሪ ኦይል አንድ የሻይ ማንኪያ የምትሆን በትን ማለት ነው፣ ሻይ ማንኪያ የምትሆን ታደርጋላችሁ። ምንድነው ጥጥ ያስፈልጋችኋል። ጥጥ ላይ ነው የምታደርጉት፣ ወይም ከተንስዋብ ላይ የወይራ ዜትም የተወሰነ እንዳያቃጥላችሁ ማለት ነው። የቲትሪ ኦይል እንዳያቃጥላችሁ፣ ወይራ ዜት ግማሽ የሻይ ማንኪያ የሚሆን ቲትሪ ኦይሉ ላይ ጨምራችሁ በዚህ በጥጥ ማለት ነው። ጥጡን በእጃችሁ ከያዛችሁ በኋላ ፈንገሱ ያለበት ቦታ ላይ ጥፍር ላይ ሊሆን ይችላል፣ በእግራችሁ ላይ፣ የትኛውን ቦታ ላይ መቀባት ትችላላችሁ ማለት ነው። ይህን እንግዲህ በየቀኑ ማታ ማታ ላይ እየቀባን በቀላሉ ፈንገሱን በቀላሉ መግደል እና በማስወገድ እንችላለን ማለት ነው። ይህ በጣም ውጤታማ የሆነ መፍትሄ ነው፣ በቀላሉ የምታገኙት ነው ማለት ነው። የመጨረሻው በእነዚህ የቤት ሕክምናዎች የማይጠፋልን ከሆነ በሕክምና መሞከር በተለይ ተተደጋገመብን ማለት ነው። አንዳንድ ጊዜ እግራችን መቁሰል ባህሪ ጥፍራችንም ከፍተኛ የሆነ ጉዳት ሊደርስበት ይችላል። ወደዛ ከመሄዱ በፊት በህክምና የሚታዘዙ የተለያዩ ክሬሞች አሉ። በተለይ ውስጥ ደዌ ችግር ካለብን ሊባባስ ይችላል። በተለይ የሚቀቡ ቶፒካል የሆኑ ክሬሞች አሉ። ለምሳሌ እነ ክሎትሪማዞል ሊሆን ይችላል። ኢቲኮናዞል፣ ኬቶኮናዞል የሚባሉ ክሬሞች አሉ። እነዚህ ክሬሞች በቀላሉ ከፋርማሲ በመግዛት ፋርማሲ ባለሙያ በማማከር በቀን ሁለት ጊዜ በመቀባት ጧትና ማታ በተወሰኑ ሳምንታ ብንጠቀም መፍትሄ ማገኘት እንችላለን። ሌላኛው ደግሞ ሜዲኬትድ የሆነ የጥፍር ማጽጃ ወይም መቦረሻ ክሬምም አለ ማለት ነው፣ የሚቀባ ማለት ነው። በተለይ የጥፍር ፈንገስ ካለባችሁ ፔን ላክ የሚባል እንትን አለ፣ ፈሳሽ የሆነ የጥፍር ማጽጃ መድኃኒት አለ። ይህን ጥፍርን መቀባት ይቻላል ማለት ነው። ፔን ላክ የሚባለውን ክሬም ማለት ነው። ይሄኛው በጣም ወሳኝ ነው። በተለይ የጥፍር ፈንገስ ለረዥም ጊዜ የቆየ ከሆነ በቀላሉ በዚህ ስክሪፕ ኦፍ ያደርገዋል ማለት ነው። ፈንገሱን ማለት ነው። እዚህ እንግዲህ የመጨረሻው መፍትሄ ምንድን ነው? የመጨረሻው በሐኪም ትዕዛዝ የሚዋጡ የተለያዩ ታብሌቶች ወይም ክኒናዎች አሉ። እነሱን ነገር መውሰድ እንችላለን ማለት ነው። በተለይ እነዚህ የጎንዮሽም ስላላቸው አይመከርም። ግን የመጨረሻ መፍትሄ ያው ሐኪም ጋር በመነጋገር እንደ ላሚሲል 250 ሚሊግራም እና ፉልኮናዞል የሚባሉ መድኃኒቶች አሉ። እነሱን በቀላሉ በመውሰድ ፈንገሱን ሲስተሚክ ችግር ካለብን በተለይ በቀላሉ ያጠፋልናል ማለት ነው።